የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኢትዮጵያና ስለ አሰብ ወደብ በትላንትናው ዕለት በፓርላማ የተናገሩት ንግግር ይህንን ይመስላል። ከምንም በላይ አስቀድሞ የተናገሩት ንግግር በለውጡ ማግስት ወይም ኢትዮጵያና ኤርትራ እርቅ በተደረገበት ሰዓት መቼሲያችን ቀን እናስታውሳታለን። ከስምንት ዓመት በኋላ ኤርትራና ኢትዮጵያ የጥል ግድግዳ ፈርሶ እኛ አስመራ እነሱ ደግሞ አዲስ አበባን የረገጡባት ጊዜ ጠቅላይ ሚኒስትሩ ይህን ንሳት እንደ ትውስታ መለስ ብሎ እያስታወሱ ለአፈ ጉባኤና ለተሰበሰበው ህዝብ እንዲህ ሲል ስናገሩ ተሰምቷል። በኢትዮጵያና በኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላም የኤርትራው ፕሬዝደንት ወደ ኢትዮጵያ ሲመጡ የመጀመሪያ መድረክ ያደረግነው ሚሌኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁ፣ አሁንም ዩቲዩብ ላይ ግቡና መስማት ትችላላችሁ። የመጀመሪያው ስብሰባ አሰብ ነው የሚል እሳቸው ባሉበት የተናገርኩት ንግግር ነው። ይህን ነገር እኔ ስናገር እርሳቸውም እየሰሙ ለህዝብን በሚገባ መልክ ነበር የተነገረው። ኤርትራ ሲመላለስም አስመራ ካየው በኋላ ከክቡሩ ፕሬዝደንት ጋር አሰብ መሄድ እፈልጋለሁ ብዬ አሰብ እጄ ባህሩ ጋር ቆመን ያወራነው ነገር ምንድን ነው? ስለ ወደቡ ነው። እዩት። ይህ የተደረገው የት ነው? በኤርትራ ምድር ውስጥ ይህንን ሁሉ ስናወራ፣ ይህንን ሁሉ ስናደርግ አንድም ቀን ተቋም ወይንም ቅሬታ አልነበረም። በእርግጥ ሂደት እንዳለው የሚታወቅ ቢሆንም ከዛም በመቀጠል እኔ ራሴ በእጅ የጻፍኩት መደመር ትውል የምለውን መጽሐፌ ውስጥ በግልጽ ጂኦፖለቲክስን አስፈሪ የአሰብ ጉዳይ አስቀምጬ ለኤርትራ ባለሥልጣናት ስጦታ ልኬላቸዋለሁ። ምስጢር አይደለም፣ ያውቁታል። ከሁሉም በላይ ለእያንዳንዱ በሥልጣን ርከን ላይ ላሉት ስም እየጠራው በስጦታ መልክ መስጠተን አስታውሳለሁ። የምረሳውም ነገር አይደለም። ይህ ብቻ አይደለም፣ አንዳንድ ነገሮችን እንዲሁ በምልክትም የሚገባቸው ይመስላል። እንደ ምሳሌ አንድ ምሳሌ ላንሳላችሁ። የዛሬ ስድስት ዓመት ባህር ኃይል አቋቁመናል፣ እና እዚሁ ሀገር ውስጥ ባህር የለንም። በብርጭቆ ውሃ ልንዋኝ ነው ባህር ኃይሎችን ያቋቋም ነው። ለምን እንደሆነ አይገባኝም። አንዳንድ ሰዎች ይህን ነገር ደምሮ ማየት ወይንም ደምሮ ቦታው ላይ መድረስ ለምን እንደማይገባቸው ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምናለን። አንናገርም ግን ነበር ያኔ መደመጥ አንችልም ከጀመርንበትም ቀን አንስቶ ንግግሩ አለ። ያም ንግግር ግን ሰላማዊ በሆነ መልኩ አሰብን መረካከብና መጠቀም ነው። ሙሉ ለሙሉ ለእኛ ስጡ እናንተ አትጠቀሙም አላልም። ነገር ግን በስምምነት ብንጠቀም የሚበቃን ነው። ምክንያቱም ባህሩ የእኛም ነው የሚል ጥያቄ ነበር። የተከበሩ ዶክተር ደሳለኝ ጫኔን እንዳነሱት ከኤርትራ መንግሥት ጋር ተስማምተን ከዚያም ወደ አሰብ የሚወስደውን መንገድ ጠግነናል እኮ እኛ እንፈልጋለን ብለን ጠግነናል። ከጠገንንም በኋላ ችግር አለብን አሉን። ፖርቱ ተዳክሟል አሉን። ፖርቱ ተዳክሟል ስሉም ይህንንም ባሉበት መንገድ አንድ ምልክት ሰጪ የሆነ ነገር እንዳለ ይታወቃል። ነገር ግን አሉ አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስሏል። እንደሱ አይደለም። አንዳንድ ታሪኮች በግልጽ ለሕዝብ ስለማይነገሩና ሕዝብ ጋር ስለማይደርሱ ነው። ወደ አሰብ መንገድ ጥገናውን ጨርሰን በኋላ ፖርቱ ችግር አለበት ስሉን የጋራ ወዳጅ የሆኑትን ሀገር ለምነን ጀነሬተርና ክሬን እርዳታ ወደ ኤርትራ እንዲመጣ አደረግን። አሰብ ወደ ብስ ደርስ ግን የኤርትራ መንግስት አልፈልግም ብሎ መለሰ። ያን ነው ሁሉም ነገር የገባን። ምክንያቱም አንድ ያልፈልጉት ነገር እንዳለና ከኛ መቀበል ያልፈልጉት ነገር እንዳለ ገባኝ። ይህ ነገር በስምምነት የሚሆንበት ተስፋ የለውም የሚል ሀሳብም የተሰማኝ ያንቀን ነው። መንገዱን ጠገንን ለምነን ብንመጣም ፍላጎት አልነበረውም። ወደ ኤርትራም ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጭ ኤሌክትሪክ ኃይል ቀጠለን፣ ኃይል እንስጥ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባል ነው። ኢትዮጵያ ውስጥ የቤት ችግር አለ፣ አንድ ነጥብ አምስት ቤት እንገነባለን። አሰብ ሲሄድ ግን ቤት አለ በር አለ ሰው የለም። ይህ እውነተኛ ታሪክ ነው፣ የጨመርኩት አይደለም። ምክንያቱም ከከተማዊቷ ሰው በስደት ሄዶ ያለቀ ይመስላል። አንዳንድ ቦታዎች ጭር ያሉ ነው። ይህንን ከተማ መልሰን ህይወት እንስጣው፣ ስራ ነው ህይወት የሚያመጣው የሚል በየጊዜው የተናገርኩትና የሚናገረው ነገር ነበር። በየጊዜውም ከኛ የሚሄዱ ልኡካን ቡድኖችም ይህንን ነገር ሳይናገሩ አልፎና መጥቶ አያውቁም። በኤርትራ በኩል ግን በግልጽ ባልታወቀ መንገድ ለዚህ ጉዳይ ምላሽ መስጠት ብዙም ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ድንበሮችን በሰሜን በኩል ወዲያው ወዲያው ነው የተዘጉት። የተዘጉት አሁን አይደለም እናንተ ችግር እንዳለ ሳትሰሙ በፊት ነው የተዘጉት። ምክንያቱም አሁንም ቢሆን ከኢትዮጵያ የማይፈልጉት አንድ የቀረ ቁርሾ እንዳለ የሚያመላክቱ ነገሮቹ ታዩ። እናም ኤርትራ ህዝብ፣ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ ሀገሩን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት፣ መተባበር ፍላጎታችን ነው። በፍጹም የውጊያ ምሻት የለንም። በህጋዊ መንገድና በንግግር ልንፈታ እንችላለን። ነገር ግን አንዳንድ ነገሮች በዚህ መልኩ ሊሆኑ የማይመስሉ ከሆነ እስኬት እንደሚካሄድ ምልክት ልሰጥ የሚገባበት መንገድ ላይ ቆመናል። ከዚህም አስቀድመን አንዳንድ እርምጃዎችንና አንዳንድ ንግግሮችን እንዳደረግን እናውቃለን። ለብዙ ሀገራት በተናጠል ተናግረናል። ነገር ግን ምክር ቤቱ መስማት የሚፈልግ ከሆነ ለማን ለማን እንደተናገርን መናገር እንችላለን። ለምሳሌ ለአሜሪካን፣ ለቻይና፣ ለራሽያ፣ ለአውሮፓና ለአፍሪካ። አሁንም በተከበረው ምክር ቤት ፊት መግለጽ የሚፈልገው ነገር ኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ፣ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ አሸማግሉንና መፍትሄ እናምጣ። ይህ ነው ጥያቄያችን። ምክንያቱም ቀድመን አፈሙዝ አናነሳም፣ ለጦርነት አልተጋበዝንም። የኤርትራ ሕዝብ ወንድም ሕዝብ ነው። ስለዚህ ይህንን ጥሪ ተከትለው ወደ ስምምነት የሚካሄድ ከሆነ ሁሉ ነገር በሰላም የሚያልቅ ይሆናል። ነገር ግን አሁን እንሸማገላለን ሰላም ያስፈልጋና፣ እያሉ ማዘናጋቱ ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ። እኔ ስለፈለጉ እናንተ ስላልፈለጋችሁ አይደለም። በተፈጥሮ አይሆንም ነው ነገሩ። ያ ማለት በጂኦግራፊውም የሚገባ ነገር ነው ነው በአንድ ቀን አናስመልስም በአንድ ቀንም አላጣ ነው። የተፈጥሮ ሂደቱን ተከትለን እንሄዳለን ሲሉ በአፈጉባኤ ፊት የተናገሩት ንግግራቸው ይህንን ይመስላል። ተወዳችሁ ደጃሾ ሚዲያ ቤተሰቦች፣ ይህ ክቡር ዶክተር ጠቅላይ ሚኒስተር አብይ አህመድ በኢትዮጵያና በአሰብ ጉዳይ የተናገሩት በፓርላማ ፊት የተናገሩት ንግግራቸው ነበር። ታዲያ የአሰብና የኢትዮጵያ ጉዳይ የት የሚሄድ ይመስላችኋል? በዚህ ያስ የኛ እንደሆነ ብናስብ የሚከፋ አይመስለንም። ውዶቼ ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝና በቤቱ አዲስ የሆናችሁ ደግሞ ቤቱን ሰብስክራይብ አድርጋችሁ ሌላ ጊዜ እንድደርስም ደውል ምልክቷን አብረታችሁ ተከታተሉኝ። ይህ ጃሾ ሚዲያ ነው።